አሰላሙ አሌይኩም ራህምቱላህ አበረካቱ ወድና የተከበራቸው የቤተሰቦች እንዴት ናችው? ደህና ናቸው። ያው እንግዲህ ድምፅ ባለመኖሩ ምክንያት እዚህ ቪዲዮ ላይ መረጃዬ ስለ ኤምባሲ ነው ማለት ነው። ሰላማችሁ ብዙ ቲ ይበልልኝ ያላህ ሰላምና እዝነት በእናንተ ላይ ይሁን። ሀገራችን ሰላም የሚያደርግልኝ ብዬ ወደ ዛሬው መረጃ የሰቀርቡ ማለት ነው። ወዶች ዬ እንዴት ናቸው? ደህና ናቸው። ዛሬ መረጃዬ ስለ እምባሲ ነው። እምባሲ ምን አይነት ነገር አለ ለሚለው ነው መረጃ ማለት ነው። እምባሲ ላይ አሁን ላይ ያለው ነገር በደንብ እያስተናገዱ ነው። ኢትዮጵያ መሄድ ለምትፈልጉ እህት ወንድሞቼ በጣም እያስተናገደ ነው ያለው ማለት ነው። ኢትዮጵያ ለመሄድ የምትፈልጉ እህት ወንድሞቼ ነው ያልኩት ማለት ነው። እያስተናገዱ ነው ያልኩት፣ በደንብ እያስተናግዱ ነው ያልኳችሁ ምንድን ነው? ለምሳሌ ዛሬ ሄዳችሁ ነገ ለአሻራ ትቀጠራላችሁ ማለት ነው። እምባሲ ለማውጣት የፈለጋችሁ ደግሞ ዛሬ ሆኑ ዘው ተመዝግባችሁ ዘው ሲምፓሲያችሁን ጨርሳችሁ መታወቂያ ወይም ፓስፖርት ነው የሚያስፈልጋችሁ። ፓስፖርት ያላችሁ ኮፒ ብቻ ነው የሚያስፈልጋችሁ። ልጆች ይዛችሁ የምትሄዱ ደግሞ ሁዳችሁ ተመዝግቡ መጀመሪያ ማለት ነው ተመዝግባችሁ ልጆች ያላችሁ በብዛት ቀጠሮ ነው እየሰጡ ያሉት ማለት ነው። እንግዲህ ለሳምንት ነው የሚመስለኝ ማለት ነው። ወንዶችዬ፣ ብዙም አይቆይም አሁን ላይ እያስተናገዱ ነው። ሌጣ ግን የሆናችሁና ሲምባሲ በእጃችሁ ያለ ዛሬ ይሄዳችሁ ነገ ሻራ ለሻራ ትቀጠራላችሁ ማለት ነው። ሲምሲ እና ፈተራቻላችሁ አቅም ወንዶችዬ አላህ ስብሃነ ወተዓላ ያሳካላችሁና ያው የሚያስፈልጋችሁ ብያቸዋለሁ። አራት ጉርድ ፎቶ አልያም ደግሞ ወላጅ የሆናችሁ አልያም ደግሞ የወላጆች ልጆች የምትይዙ ሁለተኛ እናት የሆናችሁ እህት ወንድሞቼ አራት ጉርድ ፎቶ ያስፈልጋቸዋል። የህፃናቶች እንደገና ደግሞ እናንተ ደግሞ በማታወቂያ ከሆነ ደግሞ እንደዚህ እናንተ አራት ጉርድ ፎቶ ያስፈልጋቸዋል። የመታወቂያው ኮፒ አልያም ደግሞ የፓስፖርት ኮፒ መያዝ አለባችሁ። እንደገና ደግሞ አባትዮ የሆነውን ሰውዬ ፎቶ እና የዛ የተላከላችሁን ወረቀት ኮፒ አራት ኮፒ ማባዛት አለባት። ስድስት መሆን አለበት ማለት ነው። አራት አራት ስታባዙ ስድስት ሁለት ሁለት ሁለት ጊዜ ስታባዙ ስድስት ይሆናል ማለት ነው። እና ውዶችዬ ያው ይሄንን ልንገራቸው ብዬ ነው ማለት ነው። እና ያለው ነገር በተቻላችሁ አቅም እዛ ሄዳችሁ እንሻአላህ ይሳካላችኋል። ይሄ ደግሞ እንደሚሳካላችሁ ተስፋ አደርጋለሁ። አላህ ሱብሃነሁ ወተዓላ ያሳካላችሁ አላህ ኸይር ነገር ይሻላችሁና ማለት ነው። ወልዶችዬ ሄዳችሁ እንደምታሳቁ ተስፋ አደርጋለሁኝ። ወላጆች ደግሞ አምናዋችሁ አማና ብሏችሁ ልጆቻቸውን ለሚሰጣችሁ እናንተ አማናችሁን ተቀብላችሁ በትክክል ሳታመናጫጭቋቸው ልጆችን ምንም እንትን ሳትሏቸው፣ በትክክል እዛም የሰው ልጅ መሆናቸውን እንዲያታሳውቁ በተለይ በተለይ ካበሾች ይልቅ አረቦች ጋር የሰው ልጅ መሆናቸውን እያሳውቃችሁ ነው ይባላል። አንዳንዶቻችሁ ታመናጫጭቃላችሁ ይባላል ማለት ነው። እኔ ምንም እንኳን አሻራ ቦታ ባለዲም እንሰማለሁ ማለት ነው ወዶችዬ፣ የሰው ልጅ ስከሆኑ ድረስ አማና ናቸው። እነዚህ አማኖቻችንን ይዘን በትክክል ነው ማቅረብ ያለብን። በትክክል ነው እንትን ማለት ያለብን። በትክክል ጡቶን ማጥብተን አፋዛውን ሞልቶ እንደሆነ አፋዛውን ቀይረን በትክክል ነው መረዳት ያለብን እነዚህ ልጆች ማለት ነው። ምክንያቱም እነዚህ ልጆች እንደምታውቁት ምንም ይሁን ምንም አራት ሺ አምስት መቶ ከፍለው ነው የሰጡን ማለት ነው። እኛ ደግሞ ምን ማለት አለብን? አማናችንን መወጣት አለብን። አማናችን ካል ከወጣን ምኑ ነው ምኑ ላይ ነው የእኛም ሙስሊምነት የኛ ሀቅነት ማለት ነው። እነሱ ሀቅ ያላቸው ከፍለውን እስከሆነ ድረስ እነዚህ እንድጆች በትክክል መያዝ አለብን ውዶችዬ። አታለው ባይከፍሉም ባይከፍሉም ልጅ የለህም ልጅ ያለሽ ሳህ በስነ ስርዓት ልጆቻቸውን በስነ ስርዓት በጽድያት ማድረስ አለብን ማለት ነው ውዶችዬ። እና ኤምባሲ ዞሮ ዞሮ ህዳችሁ ዛሬ ነገ ሳትሉ፣ እኔ እድሉ የሚሰጠኝና እጅ ላይ ቢኖረኝ የሌት ዛሬውኑ በህርኩ ነበር ማለት ነው ግን ያው ዱኒያ ታውቃላችሁ፣ ዘጠኝ ናት ሞልት አታቅም። የዱኒያ ነገር አጨናቀን እዚሁ ቀረሁኝ እንጂ ማለት ነው። እንሻአላ ስራ የቋሚ ካልሆነ መሄድ አይቀርም። ምክንያቱም ልጄ ሁሌም ላይ ቶሎ እያለችኝ ነው። ኢትዮጵያ ያሉ ሰዎች ኑሮ ተወደዴ ኑሮ ውድ ነው፣ በርበሬ ይህን ያክል ገባ፣ ሽሮ ይህን ያክል ገባ፣ ዘይት ይህን ያክል ገባ ይላሉ። ግን ኑሮም በጣም ይኖሯታል እነሱ ናቸው የሚኖሯት ማለት ነው። ወላሂ እላቸዋለሁ፣ እነሱ ናቸው ኑሮን የሚኖራት። እዚህም ቢሆን ኩብዝ በልተን ነው አረንቤት ኩብዝ በልተን ነው ስራን ቦታ ሁሉ እኮ ብዝ ብልተን ነው ሳህ ምን ኖረው ምንም ልዩነት የለውም፣ ውዶች እዬ። ስለዚህ በተሻለን አቅም አላህ ስብሐነ ወተዓላ ረድቶን እዚያ ሄደን አላህ ጋራ በአላህ ፍቃድ አላህ ደግሞ ይረዳናል። ኢንሻአላህ ቢስሚላህ ተዓላ ዋናው እኛ የሚጠበቅብን ንጹህ ልብ መኖር ብቻ ነው። እና በተሻላቸው አቅም ንጹህ ልብ ይኖራችሁ። ንጹህ ልብ ካለን አላህ ማሪ አዛኝ ነው፣ እና ይምረናል፣ ይሰጠናል። ሰጭም ነው አምላካችን እኮ አላህ ሰጭ ነው። ንሽ አይደለም ማለት ነው። ሰጭ ነው። ንሳ ካለ ባንድ ቀን ሩህንም ይነሳል። መንሳቱንማ ማለት ነው፣ ግን አዛኝ ነው። እንደኛ እንደ ሰዎች ልጆች አይደለም ወዶች እና ያው ኤምባሲ መረጃ ለፈለጋችሁ እንግዲህ ዛሬ ሄዳችሁ ነገ፣ ምክንያቱም የጓደኛ ወንድም ማለት ነው ወደ ኢትዮጵያ ሊገባ ሁሉንም ነገር ጨርሷል። ትናንትና ነበር ሄደው ዛሬ አሻራ ጨርሶ መጥቷል ማለት ነው ወዶች፣ እና አሻራ ጨርሶ መጥቷል ሄዳቸው ተመዝገቡ። በተለይ ደግሞ ወንድም ሆነ ሴት ሆናችሁ፣ አላስ ማስታወቂያ ከሌላችሁ ማስታወቂያ ከኢትዮጵያ ተወለ ብላችሁ አስለካችሁ እዛ ኮፒ ታርጉትና ኮፒ ይዛችሁ በጣም ቀላል ነው ወዶችዬ፣ ማለት ነው ይሄ ቀላል ነው። ተጠቀሙበት፣ እድላችሁን ተጠቀሙበት፣ እንዳያመልጣችሁ። እኔ ሌላ 4500 ሪያል በኖረኝ ብያለሁ። ምክንያቱም ዛሬ ጊዜ አሁን ይሻላል እንጂ እዚህ ምንም ትርጉም የለው መዟዟሩ ምንም ትርጉም የለው ማለት ነው አሁን ዘህማ ዛህማ ሳይገባ እድላችሁን ተጠቀሙበት። በተሻላችሁ አቅም ይሄ መረጃ እንዳያመልጣችሁ። እውነቴ ነው ማለት ነው ወዶችዬ። እኔ እንግዲህ ያለኝን ስስማ መረጃ አቀብያቸዋለሁ። እናንተ ደግሞ ይሄን መረጃ ሸር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያረጋችሁ ለሚመለከተው አካል አድርሱልኝ ማለት ነው። በነገራችን ላይ ፍርዶስንም እስቲ ፍርዶስ ወደ ዩቱብ የሚለውን እዛም ላይ ለቅቅ ያለው። እዛ ላይ ግን ብዙ ተመልካች የለውም ማለት ነው። እዛ ላይ ድምጽ አለው ግን ተመልካች የለኝም ማለት ነው ወዶችዬ፣ 20 ሰብስክራይብ ብቻ ነው። ሰብስክራይብ አድርጓት፣ እኔንም አድርጉኝ። ምን ችግር አለው? የመዳም ቅመም 10 ሺህ ብታስገቧት፣ 20 ሺህ ብታስገቧት ወላሂ አልሄዋም። እኔ አልጨፍር አልዴንስ ወይም ደማልክ እንት ግጥቴን ገል ብቻ ነው። ግዴታ ግሉ ነው። ግጥቱን ያገለበጠና ፍቅሬ ወዲያጄ ነው። ዛሬ ተጣላን ነገ ተጣላን ወብራንክ ለሚሉ ብቻ አንድና አንተ የምትከታተሏቸውና ሰብስክራይም ታረጉት ዛሬ ደግሞ አልመጡም እንዲያለቀቁ የምትሏቸው የሆናችሁ ነው። እነ ሩታ እነ ፍቅር እነዚያን ነው። ወላሂ ብራንክ የሚሰሩትን ተከታታይ ድራማ የሚሰሩትን ነው። እኛስ የመዳም ቅመሞችን ማንን ይመልከተን እስኪ፣ ካላ ውጭ ካላ በታች ማን ይመልከተን? እናንተ የመነ አደሞች፣ ወላሂ ለአዛዚም እኩልዩ የሰው ልጅ ስታው እኩልዩ ማለት ነው። ግዴታ እዛ ጋር ድራማ ብቻ ተከታታይ ድራማ ብቻ እንትን የሚሰራውን ሳይሆን እኛን የመዲያም ኩሽና ውስጥ የምንሰራውን ሰዎች እሰቡን። ወላይ ስራ ፈትቼን ይሰም ብቻ ነበረ አውቃለሁ። ይሁንና ወላይ እኔ ቢሞላልኝ ዛሬ ብሄድ ደስ ይለኛል። ሰብስክራይብ እንኳን አምስት ሺህ እንኳን ቢገባ በጣም እንትን ነበረ ማለት ነው። አሁን ክፍያ ወላ ትንሽ ፐርሰንት ናት የቀረች ዚህ ከፍለይ ማለት ነው። አልሐምዱላ ላ አልሐምዱላ። ከሽኮር ግን ሰብስክራይብ የለውም፣ ቢዩ የለውም። ቢዩ ያስፈልጋል፣ ተመልካች ያስፈልጋል። ይሄ ደግሞ የማን እርዳት ያስፈልጋል? የእናንተ፣ የእናንተ። ምንድን ነው የሚያስፈልጋችሁ? ዋይፋይ ካላችሁ እጃችሁን ጠቅ ብቻ ነው። ኮፒ ሊንክ፣ ሸር፣ ሰብስክራይብ ማድረግ ብቻ፣ ኮሜንት መጻፍ የተለያዩ አስተያየቶችን ስለ እኔ አስተያየት ካላቸው አስተያየት፣ እንደዚህ ቢሆን እንደዚ ነው፣ እንደዚህ ቢሆን እንደዚያ አስተካከይ ማለት እኮ ትችላላችሁ። እኔ እኮ አስተያየት እቀበላለሁ። አስተያየት አልቀበልም አላልኩም ማለት ነው። ለምሳሌ ነው እንጂ ቦታ የሌለኝ አስተያየት እቀበላለሁ። ውዶችዬ፣ እውነት ይሄ ነው ወላሂ ራዚም። እኔ አሁን ምስኪን ካገኙ ማንም ይሁን ምንም እኔ ሰብስክራይብ አረጋዋለሁ የኔ ቢጤ ከሆነ በተለይ በጣም ነው ደስ የሚለኝ። ሟ በመቶ ሺ በሁለት መቶ ሺ የሚቆጠሩትን እንኳን እያረግናቸው አይደል? እንደ መቶ ሺ አስገቡት ሁለት መቶ ሺ አስገቡት እያልን እየቦሰጥናቸው አይደል? እንደ እንደኛ አይነቱን ታዲያ እንዴት መመልከት አቃታችሁ? ውዶችዬ ተው ግን ተው፣ ተው ግፍ ነው ወላሂ ለአዚም። ሰብስክራይብ አድርጉ፣ ሸር አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ፣ ጥሩ ኮሜንት ጻፉ። ዝምብላችሁ ወይም የሆነ ኮቢ አድርጋችሁ አምጥታችሁ ግልብጣ አታድርጉ ስሚመለከተው ስለ ቪዲዮ እና ቪዲዮ ብቻ ብቻ ነው አስተያየት መስጠት ያለባችሁ ስለሚመለከተው፣ ብሎ አለም ደግሞ አሁን ስለማወራው ቪዲዮ ብቻ ነው አስተያየት ሊቀበላችሁ የምችለው ማለት ነው። ዝም ብሎ ስለ ቪዲዮ በማይመለከተው ጽሑፍ አትጻፉ። ምክንያቱም ቪዲዮ ነው የሚመለከተው፣ ብቻ ነው ዩቱብ የሚቀበለው፣ እኔም የምቀበላችሁ አስተያየቴን ተቀብዬ መልስ የምሰጣችሁ እኔን የሚነካ አይነት እኔን፣ ስለዚህ ስለ ቪዲዮ የሚጠቅስ አይነት ከሆነ ነው። ዝም ብላችሁ እየዘባረቃችሁ ከሆነ ምንም መዘባረቅ ስለሆነ፣ ያው መተው ነው ማለት ነው። ትክክለኛ መልስ ከሆነ የሰጣችሁ ትክክለኛ መልስ ይመለስላችኋል። የተጋደመ መልስ ከሆነ ግን የተጋደመ መልስ ነው የሚመለስላቸው። ምክንያቱም ያው ሁሉም በየጠሪቀቱ ነው አለ ኩላሃል።